አሰልጣኝ በረከት ደሙ ወደ ቡድኑ ሲመለስ ተጫዋቾቹ በደስታ ተቀበሉት። ዘገባው የመላኩ ወልደሰንበት ነው፣ እንደሚከተለው ይቀርባል። የአርባ ምንጭ ከተማ ቡድን ዋና አሰልጣኝ በረከት ደሙ ትናንት አመሻሽ ላይ ቡድኑ ያረፈበት ሆቴል ሲደርስ የቡድኑ ተጫዋቾች በከፍተኛ ደስታ እንደተቀበሉት ለማወቅ ችለናል። የአርባ ምንጭ ከተማ ቡድን ዋና አሰልጣኝ በረከት ደሙ ቡድኑ ሰኞ ዕለት በሐዋሳ ከተማ አንድ ለዜሮ መሸነፉን ተከትሎ እሱና የአሰልጣኝ ቡድን አባላት አስቸኳይ ጥሪ ከክለቡ ደርሷቸው ወደ ክለቡ ጽሕፈት ቤት መቀመጫ አርባ ምንጭ ከተማ ማክሰኞ ማለዳ ላይ ማምራታቸው ይታወሳል። ይህን ተከትሎም አሰልጣኙና አባላቱ ተሰናበቱ ተብሎ በስፋት ተወርቶም ነበር። በእርግጥም የክለቡ ስራ አመራር ቦርድ ከአሰልጣኝ ቡድኑ አባላት ጋር ሰፊ ቤት ካደረገ በኋላ ባልተጠበቀ ሁኔታ ረዳቱን ገረሱ ሸመናን የቡድኑን መሪውን ደጉ ደበበን አሰናብቶ ዋና አሰልጣኝ በረከት ደሙን እንዲቀጥል አድርገዋል። ይሁን እንጂ አሰልጣኝ ዳግም ቡድኑ ሲቀላቀል ተጫዋቾቹ በሰሙት ነገር አላመኑም ነበር። አሰልጣኝ በረከት ደሙ ትናንት መሸት 12 ሰዓት ላይ ቡድኑ ያረፈበት ሐዋሳ ሐሮን ያበሩት ሆቴል ሲደርስ ግን ተጫዋቾቹ በደስታና ና በጭብጨባ ተቀብለውታል። ደስ ብሎናል፣ እንኳን ደስ አለ በማለት ከቡድኑ ጋር በመቀጠሉ መደሰታቸውን ገልጸውለታል። ለእሱ ያላቸውን ፍቅርና ክብር በግልጽ ማንጸባርቀዋል። በጉዳዩ ዙሪያ አነጋገርናቸውና ስማቸው እንዲጠቀስ መቅረጽ ያልፈለጉ ተጫዋቾች በእርግጥ ነው፣ ባለፉት ተከታታይ ጨዋታዎች ቡድናችን ነጥብ ጥሏል። ይሄ ያበሳጭ ይችላል። እኛ ከሚገባው በላይ ተበሳጭተናል። ለዚህ ግን ችግሩ የአሰልጣኝ ቡድኑ አባላት ብቻ ተደርጎ መወሰድ የለበትም። ተጠያቂ መሆን ካለብን ሁላችንን። እውነት ለመናገር እነሱ ያላቸውን ሁሉ ሰጥተውናል። ልምዳቸውን፣ እውቀታቸውን በሚገባ አካፍለውናል። ነገር ግን ተጠርተው ሲሄዱ ሁላችንም በጣም አዝነን ነበር ብለዋል። ኮች ተመልሶ እስኪቀላቀለን ድረስ ሁሉም አላመነም ነበር። ሆቴል ሲደርስ ግን በደስታና በፍቅር ተቀብለነዋል በማለት በአሰልጣኙ መመለስ መደሰታቸውን በሌሎች መሰናበት ደግሞ መከፋታቸውን ገልጸውልናል። ይህም በክለቡ ውሳኔ አሰጣጥ ላይ ጥያቄ የሚያስነሳ ጉዳይ ሆኗል። አሰልጣኝ በረከት ደግሞ ምንም እንኳን ከቡድኑ ጋር እንዲቀጥል ቢደረግም የቀጠለው ግን በቅድመ ሁኔታ ነው። በቀጣይ ጨዋታዎች ማሸነፍ ካልቻለ እሱም የመሰናፈት እጣ ፋንታው እንደሚገጥመው ተገልጾለታል። በተለይ በቀጣይ ከድሬድዋ ከተማ ጋር በሚያደርገው ጨዋታ ማሸነፍ ይጠበቅበታል። ተጫዋቾቹ አስፈላጊውን መስዋዕትነት በዚህ ጨዋታ እንደሚከፍሉም ገልጸዋል። የአርባ ምንጭ ከተማ ክለብ የዘንድሮ እቅድ በፕሪሚየር ሊጉ መቆየት የሚል ነው። የክለቡ አመራሮች ግን በተደጋጋሚ በቡድኑ አሰልጣኞች ላይ ጫና እያደረጉ ነው። አሁን ባደረጉት ለውጥን በአመራሩ መካከል ልዩነት እንዳለም ሰምተናል። በቅርቡ በጉዳይ ዙሪያ ልዩ መረጃ አጠናክረን የምንመለስ ይሆናል።